አሰላሙ አለይኩም ወረህመቱላሂ ወበረካቱ የኡስሚ ቤዝሬት የዩቱብ ቻናል ቤተሰቦች አድማጭ ተመልካዮቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። የአስራሁለት ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የዋጋን ተመንን በተመለከተ ሙሉ መረጃና ሙሉ ዝርዝር እሰጣችኋለሁ። ምሽቱን የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ ተመን ጨመረ ወይን ስቀነሰ የሚለውን አያይዘን የምናይ ይሆናል። በቅድሚያ የምናየው የአሜሪካን ደላርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር ብር እንደሚሸጥና አንድ የአሜሪካን ዶላር 165 ብር ከ56 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። መረጃውን ሳንጨምርና ሳንቀንስ ለእናንተ እያካፈልን እንገኛለን። በመቀጠል ዩሮን እናስከትላለን። አንድ መቶ ዩሮ አስራ ዘጠኝ ሺ አራት መቶ ስልሳ አንድ ብር እንደሚሸጥ እና አንድ ዩሮ መቶ ዘጠና አራት ብር ከስልሳ አንድ ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ቪዲዮዎችን ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሄዶ ለምልክቱን በመጫን ቤተሰቡ ተቀላቀሉን፣ ለወዳጅ ዘመሮ ሼር አድርጉ። በመቀጠል የስዊዝ ፍራንክ እናስከትላለን። የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ዳትኮም በድረገጹ እንዳስነበበው ከሆነ 100 የስዊዝ ፍራንክ 20822 ብር እንደሚሸጥና 1 የስዊዝ ፍራንክ 208 ብር ከ22 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ካናዳን ዶላር እናስከትላለን። 100 ካናዳን ዶላር ወቅታዊው የጥቁር ገበያ መረጃ እንደሚያመለክተው ከሆነ 11,900 ብር እንደሚሸጥና አንድ ካናዳን ዶላር 119 ብር ከ02 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። መረጃውን ሳንጨምርና ሳንቀንስ ለእናንተ እያካፈልን እንገኛለን። በመቀጠል የአውስትራሊያን ዶላር እናያለን። 1 የአውስትራሊያን ዶላር 55 ብር እንደሚሸጥና 1 ያው ኤስ ዶላር 109 ብር ከ55 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ስላገኘ ነው መረጃ ያመለክታል። በመቀጠል ፓውንድ ስተርሊንግ እናያለን። 100 የፓውንድ ስተርሊንግ ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 220299 ብር እንደሚሸጥና 1 ፓውንድ ስተርሊንግ 222 ብር ከ99 ሳንቲም እየተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችው እንዲሁም አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። በዚህም 100 የኩዌት ዲናር 54251 ብር እንደሚሸጥና አንድ የኩዌት ዲናር 542 ብር ከ51 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ዩናይትድ አረብ ኤምሬትስ ዲርሃምን በተመለከተ ይሆናል ምናየው 100 የኢማራቶች ዲርሃም ወቅታዊው የጥቁር ገበያ መረጃ እንደሚያመለክተው ከሆነ 4500 ብር እንደሚሸጥና አንድ የኢማራቶች ዲርሃም 45 ብር እየተሸጠ እንደሚገኝ ከጥቁር ገበያ ያደረገ ጽላ ያገኘነው መረጃ ያመለክታል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ይሆናል። በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ እየዘገበ የሚያደርሰን ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የሳዑዲ ሪያል 4420 ብር እንደሚሸጥና አንድ የሳዑዲ ሪያል 44 ብር ከ20 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። መረጃውን ሳንጨምርና ሳንቀንስ እያካፍልን እንገኛለን። በመቀጠል የባህሬን ዲናርን እናያለን። 100 የባህሬን ዲናር ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 43,970 ብር እንደሚሸጥና አንድ የባህሬን ዲናር 439 ብር ከ70 ሳንቲም እንደሚሸጥ መረጃ ያመለክታል። በመቀጠል የምናየው የጆርዳን ዲናርን በተመለከተ ነው። 100 የጆርዳን ዲናር ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 23361 ብር እንደሚሸጥና አንድ የጆርዳን ዲናር 233 ብር ከ61 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላገኝ ነው መረጃ ያመለክታል። እኛም መረጃውን ሳንጨምርና ሳንቀንስ ስለእናንተ እያጋራን እንገኛለን። ቪዲዮችን ላይ ከአድርጎ ሀሳብ አስታችን ኮመንት ላይ አስቀምጡልን። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሰው ሊሆን ምልክቱን በመጫን ቤተሰቡ ተቀላቀሉን። በመቀጠል በዓለማችን በምንዛሪ መጠኗ ሶስተኛ ደረጃ ላይ የተቀመጠችው ኦማን ናት። የኦማን ሪያል እናያለን። 100 የኦማን ሪያል 43075 ብር እንደሚሸጥና አንድ የኦማን ሪያል 430 ብር ከ75 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ያገኘነው መረጃ ያመለክታል። የአስራ አራቱ ሀገራት የጥቁር ገበያ የምንዛሪ ዋጋ ዝርዝርና የዋጋ መረጃን በተመለከተ ይህን ይመስላል። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።